ሀገሬ ቢዝነስ። ተመልካቾቻችን ሀገሬ ቢዝነስ ሰዓቱን ጠብቆ ዛሬ ተገናኝተናል። ዛሬ እዚህ ፊጋ አካባቢ እንገኛለን። ዳኙ ፈርኒቸር ውስጥ እናያለን፣ ፈርኒቸር ምን ያክል ዋጋ ይሸጣል የሚለውን እንቃኛለን። ከነግራ ደግሞ ፈርኒቸር ቤት ለመክፈት ምን ያክል ያስፈልገናል የሚለውን በሀገሬ ቢዝነስ እንመለከታለን። ሰላም እንዴት ነህ? እግዚአብሔር ይመስገን። በጣም ነው የሚያምረው እናመሰግናለን እንታወቅ ዳኛቸው ይናባላለሁ፣ የዳኙ የእንጨት ስራዎች ኃላፊና ስራ አስኪያጅ ነው። በጣም ደስ ይላል፣ ፈርኒቸር ቤት። በጣም ከውጭም ሆኖ የሆነ ይጣራል፣ የእንጨት ቤት ነው የሚመስለው። በጣም ነው የሚያምረው፣ ወድጫዋለሁኝ። እኛ ሞር ናቹራል ነገር ላይ ስለምናዘነብል በተፈጥሮ በራሱ በናቹራሉ ስለምንሰራው ያው አይን የመሳብ እና የመወደድ ዳኞ ፈርኒቸር መች ተመሰረተ? ዳኙ ፈርኒቸር ምናልባት አንድ አምስት ስድስት ሰባት ዓመት አካባቢ ከተመሰረተ። አላማው ምን አድርጎ ነው የተመሰረተው? ያው መጀመሪያ ለማንኛውም ሰው ስራ ለመስራት ነበር አስበን የጀመርኩት። ከዛ በኋላ ግን ያው እየሰራሽው ምናምን እየወደሽው ስትመጪ ግን በኢንዱስትሪው ላይ የሆነ ነገር መቀየር ትፈልጋለች፣ በፈርኒቸር ኢንዱስትሪ ላይ እና ያንን ለመቀየር አስበን እየሰራ ነው ያለ ነው አሁን። ስለዚህ አምስት አመት ሲሉ ማለት ነው እስከ ሰባት ይደርሳል። እስከ ሰባት አመት በጣም ረጅም አመት ነው። አራት ኪሎ አካባቢ ብራንች እንዳላችሁ ሰማዊ። አራት ኪሎ አካባቢ ብራንች አለ። ይሄ ሁለተኛው ነው ይሄ ነው የመጀመሪያው፣ ያኛው ነው ሁለተኛው። ያኛው ነው ሁለተኛው። ያኛው ነው ሁለተኛው። በጣም ብዙ አይነት የእንጨት ስራዎችን እያየን ነው፣ ከበር ጀምሮ ሶፋ፣ የምግብ ጠረጴዛዎች፣ እዛ ጋር ደግሞ ኪችን ካቢኔት ይታየኛል። ሙሉ በሙሉ እናንተ የምትሰሩት እንጨት ስራ ብቻ ነው? እኛ እንጨት ነክ የሆኑ ነገሮችን በጠቅላላ እኛ እነካቸዋለን። ለገስት ሀውሶች የሚሰሩ ለመኖሪያ ቤቶች የሚሰሩ ለካፌ ሬስቶራንት የሚሰሩ እንጨት የነካውን ነገር ብቻ እንጨት ይሁን ነው እንጨት ይሁን እንጂ እነካዋል እዚህ ጋር በሮች እያየሁኝ ነው የሳሎን ቤት ይመስለኛል ሜንጌት በሮች ይሄኛው በዋንዛ የሚሰራ ሜንጌት በር ነው የዋንዛ እንጨት ሲባል ሰምቻለሁኝ ምንድን ነው ግን የዋንዛ እንጨት ማለት እዚህ ኢትዮጵያ ውስጥ የሚገኝ ሀገር በቀል እንጨት ነው ሲታይም ናቹራል ሉኩ ያምራል ደርቆ ከወጣለት ደግሞ ይሄ ዝናብን ፀሐዩን የመቋቋም አቅም አለው ከሌሎች እንጨቶች በተሻለ ለዛ ነው ለዋና በር የሚመረጠው። ከርብም ሲሆን የመቆረጥ ነገሩን ይቀንሰዋል። ዋንዛ ሲሆን ከሌሎች እንጨቶች ስለዚህ እነዚህ በሮች የሚሰሩት በካሬ ነው የሚሰሩት። አሁን ለምሳሌ ሰፋ ላለ ሳሎን ወይም ሰፋ ላለ ስንት ካሬ ነው የሚስፈልገው? እስከ ሁለት ሁለት ነጥብ አምስት ካሬ መድረስ ነገር ይኖረዋል። ምናልባት እስከ ከ ስልሳ ሺህ በላይ ነው የሚሆነው ዞሮ ዋና በር ለዋና በር ሳፋ ላለቤት 60 ሺህ ብር ማለት ነው። 60 ሺህ ብር እስከ 100 ምንም ሊያልፍ ይችላል። ነው እንደ ጠበብ ያለ ምንም ቢጠብ ያው 50 ሺህ ብር ምናምን በታች አይደል። እኔ ለማስቀነስ ነበር የተከራከርካለው። አዎ፣ ስለሆነ በጠበበ ቁጥር ደግሞ ሲሰራ አያዋጣም። የመቃኑ የምናምን ወጪው ስላለ እሱ ስለማይቀንስ ቢጠብም እንደም ዋጋው ነው ሊጨምር የሚችል ከ50 ሺህ እስከ ስልሳ ሺህ ማለት ነው። እ ዋንዛ የዋንዛ ብቻ ማለት ነው። ያም የዋንዛ ነው። ይሄኛው ምን እለው ሰሚ ሶሊድ ይባላል በኤምዲኤፍ ታሽጎ ነው የሚሰራው። የዚህ ዋጋ ይቀንሳል። በካሬ እስከ 15 ሺህ ብር ነው። ምናልባት ከዛኛው የ15 ሺህ ብር የምናምን ዲፍረንስ አለ በበር ላይ በአንድ በር ላይ ያው በካሬው እንደ ካሬው ይወሰነ በዛው ነው። በካሬ አስራ አምስት ሺህ ነው። የውስጥ በሮች ናቸው የውስጥ በር ነው የሚባሉት። በካሬ እነዚህ አስር ሺህ ብር፣ ነጩ አስር ሺህ ብር። ይኸኛው የእንጨት ቀለሩ እስከ ዘጠኝ ሺህ አምስት መቶ ብር ነው በካሬው። እንጨቱን ግን ኬስ ነው የምታመጡት። እንጨቱ የሚመጣው ከክፍለ ሀገር ነው። የሚያመጡ የሚያቀርቡልን ሰዎች አሉ። ከነሱ ነው የምንረከባቸው። አሁን እንጨት ዋንዛ እንጨት አይደለም? ሙሉ ዋንዛ ነው ማለት ነው? ዋንዛ ነው። ይሄ መቀመጫው ዋንዛ ነው። መቀመጫ የጨርቁ ፓርት ብቻ ነው ከዋንዛ ውጭ እንጂ፣ ሌላው ሁሉም ነገር ዋንዛ ነው። እዚህ ጋር የምናየው የተለያዩ ዲዛይኖችን እያየሁኝ ነው። እና ዲዛይኑን ማን ነው የሚያወጣው? አንተነት የምታወጣው ወይስ የራሱ የሆነ ቦታ አለው ዲዛይን ተሰርቶ ከዛ ወደ አንተ ነው የሚመጣው። እንዴት ነው ዲዛይኑ የምታወጣው? ከነገራ ነው ከየትስ? የታየው የራስህ የሆነ ክሬቲቪቲ ነው ያለው ዲዛይኑ ወይስ ከተለያዩ ከጎግልም ከተለያዩ ቦታዎች እየተወሰዱ የሚሰሩት? በእርግጥ ብዙ ፓርቱን ከማህበራዊ ሚዲያ የምናመጣው ዲዛይኑን ግን እዚህ ዲዛይን የሚያደርግልን አርክቴክት ማለች፣ እኔም ዲዛይን አደርጋለሁ። ያው ግን አይተን እንደመጣ በቀጥታ እንደወረደ እዚህ ለመስራት ስለማይቻል እኛ ደግሞ ልንሰራ በምንችልበት መልኩ ፊክስ እናደርገዋለን ዲዛይኑን ማለት ነው ወደኛ እናመጣዋለን ስለዚህ እዚህ ጋር የሚሰራ ዲዛይን እየመረጥ ከከስተመር ፍላጎት ጋር ብዙሃኑን እንደም ከስተመሩም ይሸፍናል በጣም የሚወዱት ዲዛይን ምናምን ስለሚኖር ከስተመሩ ከስተመሩ ሲጠቁመን ያንን ነገር ደግሞ የምንሰራበት አጋጣሚ ማለት ነው። ስለዚህ ደንበኛ ይዞ የመጣውን ዲዛይን እናንተ መስራት ትችላላችሁ ማለት ነው። ደንበኛም ይዞ የመጣውን ደንበኛውም እንደዚህ ቢኖረው ኖሮ ለምሳሌ ሰርተን ያስቀመጥነውን የተወሰነ የሆነ ቦታ ላይ ኮንፈርት ቢያጣበት እዚህ ጋር እንዲህ ብታደረጉት ኖሮ ሲለን እኛም ያን ኮሜንት ወስደን ደግሞ እናስተካክለዋለን። ዲዛይኑ አይ በጣም አሪፍ ነው። እዛ ካለ ያሉ መቀመጫዎችን እያየኝ ነው። እዛ እንጨት የእንጨት መቀመጫዎች እና ሌላ ቦታ ላይ ያዩዋቸው መስለ መናገር እዚህ እናንተ ጋር ብቻ ነው ያለው። እኛ ወጣ ያለ ዲዛይን ያው እንሞክራለን። ለዛም ነው ጠርቶ ሰው ከተለያየ ቦታ ይዟቸው የሚመጣው። የተወሰነ ትንሽ ድፍረትና የተወሰነ እንትን ማለት ይፈልጋል። ዲዛይኖቹ በራሳቸው ከባድ ስለሆኑ? ብዙም የማይሞከሩ ናቸው። የተወሰዱ ዲዛይኖች ሌላው እንኳን ሌላም ቦታ የሚሰሩ አሉ። አዎ እዛ ጋር አንድ አየሁት ሶፋ አለ፣ እና እኔ እራሱ ከውጭ ራሱ እሱ ነው አንድም የሳበኝ። አዎ ለየት ያለ ዲዛይን ነው። ለመኖሪያ ቤት ነው ወይስ ለምንድን ነው ይሄ? አሁን ይሄ ለመኖሪያ ቤት ለመኝታ ይጠቀሙታል፣ ለበረንዳ ይጠቀሙታል። ያው እንደ ሰው ፍላጎት እና ሰው እንደሚጠቀምበት ቦታ ነው የሚጠቀሙት ለበረንዳም እንዳልኩሽ ለመኖሪያ ቤት ለሳሎንም ይጠቀሙታሉ። በተለይ ዲፕሎማቶችና ነጮች ይወዱታል፣ ለሳሎናቸው ይጠቀሙታል። ለየት ያለ ዲዛይን ነው ይሄ ለየት ያለ ዲዛይን ነው። ዋጋውስ? ዋጋው ቀለል ያለ ነው ቀለል ያለ ነው ይሄ ከሌሎቹ አንፃር ሲሆን፣ እንደው ሳስበው የእንጨት ስራ በጣም ከባድ ይመስለኛል። በተለይ ደግሞ እንጨቶቹ መፈለግ ራሱ በጣም ከባድ የሆነ ስራ ይመስለኛል እና እንዴት ነው ግን? ቅድም ብለኸኛል አስረካቢዎች አሉ፣ የሚያስረክቡን ከእነሱ ነው የምንረከቡ ብለሃል። ግን ቻሌንጆች የሉም እንጨት ላይ? ብዙ ጊዜ ብዙ ቻሌንጆች ይሰማሉ እና እንጨት ላይ ምን ነው የሚያስቸግረው? አንደኛ ይሄ በሌላው አለም እንደሚሰራው እኛ ጋር ቴስት የምናደርግበት ምናምን ማሽኖች የሉም። ይሄ ድርቀቱን ምናምን የምናይበት እና ብዙ ጊዜ ሲሰራ በግምት ስለሆነ ያው ተሰነጠቀብኝ ምናምን የሚል ኮምፕሌን የሚያመጣ ሰው አለ። ሲሰራም በእርግጥ እንደምደፍ አይቀልም። እንጨት እንዳልኩሽ ከርቭ ሲወጣ የትኛው እንጨት የተሻለ ነው፣ ከርቭ ማወጣው በየትኛው መንገድ ነው፣ ሁለት ሶስት አይነት ዲግሪ ያለው ስራ ይኖራልና ያ ደግሞ ትንሽ ማሰብ ስለሚፈልግ ብዙ ሰው ወደ ኤምዴፍ የሚያዘነበለው ለዛ ነው። እንደ ወደ ቢዝነሱ እንሄድና አሁን ለምሳሌ ልክ እንዳንተ አይነት ፈርኒቸር ቤት ወይም ደግሞ የእንጨት ስራዎችን ለመስራት ካፒታል ምን ያክል ያስፈልጋል? አንተ በምን ካፒታል ነው የተነሳኸው? አዲስ ለመጀመር ከፋይናንስ አንጻር ማለት ሰው ቤቱም ሆኖ የሚሰሩ ሰዎች አሉ። እንደዛም የሚጀመር አይነት ቢዝነስ ነው ማለት ቤታቸውም ሆኖ በትንሽ ማሽን ሙያው ካለ ማሽን ቤቶች ስላሉ እዛ እያሰሩም እየመጡ የሚሰሩ ሰዎች አሉ። ግን በራሳቸው በአነስተኛ ሁኔታ ለመጀመር ምናልባት ከ አራት መቶ ሺህ በላይ ያስፈልጋቸዋል። ይሄ በጣም ለትንሽ በትንሹ ለመጀመር ማለት ነው። በትንሹ ሰፋ አድርጎ ለመጀመር እንኳን ማሽኖቹ ብቻ በጣም ትላልቅ ናቸው፣ ብዙ ይፈልጋሉ መካከለኛ እስከ አምስት ሚሊዮን ምናምን ያስፈልገዋል። ምክንያቱም ብዙ ዋንዛ ስሰሪ በተለይ ስቶክ ማድረግ ይኖርብሻል ምናምን ዋንዛ ይዘሽ ማድረግ አለብሽ ምናምን፣ እንደዛ ሲሆን ገንዘብ ይፈልጋል። እንዴት ነው አንተ ግድሞች ናቸው? አሁን ሬስቶራንት ኮፊ ሀውስ ምናምን በዋንዛ ተጀምሯል። አሁን ከተማው ላይ ያለው ትሬንድ እሱ ነው። ስለዚህ እነዚህ የሬስቶራንት ወንበሮች እና ቴብሎች ናቸው ለመረከብ ዝግጁ ሆነው የተቀመጡ ናቸው። ስለዚህ እሱንም እንሰራለን። እዚህ ጋር እንደምናየው ኪችን አለን፣ ኪችን ካቢኔቶች አሉ። ይሄ ግን ያምራል፣ ዲዛይኑ ራሱ ይለያል። አሪፍ ትንሽ ወጣ ያለ ነው። እንጨትነቱ ወፈር ያለ እንጨት ነው። ሬስቶራንት ሲሆን እንደ መኖሪያ ቤት በቀን አንዴ ምናምን አምና አይደለም ሰው የሚቀመጥበት፣ በጣም በተደጋጋሚ ሰው ይቀመጥበታል። እንደራሱም እቃ ትርጊት አያደረገውም። ስለዚህ ለሬስቶራንት የሚሰራ ስራ ትንሽ ጥንካሬው ላይ ሞር ፎከስ እናደርጋለን። ይሄም እሱን የማከለ ዲዛይን ነው። በብዛት ነው የምታስረክቡት? ይሄ በብዛት ነው በብዛት ነው፣ የሬስቶራንት ስራዎች በብዛት ነው የሚሰሩት። ምናም በሌላ መንገድ ሊሰቀል ይችላል፣ ግን እሱ ብዙ ጊዜ ጭቃ ቤት ላይ የሚኖር ሰው ደፍሮም ስሩልኝ ያለ ያለም ያጋጥመው ስላላጋጠመ ሌላ አልተፈለገም። ገጠመኝ ኖረሃል ከዚህ ጋር በተያዘ በዚህ ከስተመር ሲመጣ ያጋጠመ ያጋጠም የገጠመኞች ይኖሩዋሉ። ያው የከስተመር ያው ሁሉም ሰው የራሱን ፍላጎትና በአይምሮ ውስጥ አስበው የሚመጣው ነገር ስላለ እዚ ጋር አንዳንዴ ኦርደር ሲያደርግ እሱ እንትን የሚልበት ጊዜ አለ፣ የሚጣረስበት ጊዜ አለ። የሚያስበው ነገር አስበውም ተሰርቶለት ከእንደገና ከተሰራለትም በኋላ ያለ መውደድ ነገር በዛ ጉዳይ ሰጣ አገባ ውስጥ የመግባት የምናምን ጉዳይ ብዙ ጊዜ ያጋጥማል። ያ የሚያጋጥመው ያው ከስተመሩ መጀመሪያ አስቦ የሚመጣው ነገር ወይ ደግሞ ራሱ ባይምሮ ያየው ነገር በጣም ሪያሊቲም ላይሆን ይችላል። ሲሰራ ያ ነገር ሆኖ ብዙ ጊዜ አንዳንዴ ያለመግባባት ነገሮች ያጋጥማል። በኦርደር የሚሰራ ስራ ላይ በአጠቃላይ እነዚህ ነገሮች ተገማች ናቸው። እንዲሁም ትታማላችሁ እኮ ታውቃለህ። በጊዜ በሰዓቱ አስረክቡ የሚባለው ያው ይሄ የፕሮዳክሽን ስራ የምርት ስራ ስለሆነ ማብራቱ ይይዘሻል፣ የእቃ ሁኔታ ይይዝሻል፣ የአየሩ ሁኔታም ይይዝሻል። አሁን አየሩ በጣም ጥሩ ካልሆነ ቀለም አይቀባም። በደመና ብትቀቢው የነዚህ ቀለሞች ጉም ይሆናል። እዚህ ጋር ያለው ማትነቱን ያጣና ጉም ነው የሚሆነው፣ ነጭ ያደርገዋል እንጨቱን ራሱ። ስለዚህ ያ ያ ነገር ስላለ የተወሰነ ትንሽ ተጽዕኖ ያደርግብናል እኛ ላይ። አምራጭ ሲሆን የሰው አሁን ለምሳሌ ሳያስፈቅድሽ አንድ ሰራተኛ ሊቀርብሽ ይችላል። ዋና ስራው የጀመረው ጀመረው ያ ያ ነገር ሲሆን እና አንዳንዴ ቀለል አድርገን እናስበዋለን እኛም። አንዱ ነበር። ኦኬ እንደዚህ ሆኖ እንደዚህ ሆኖ ይወጣል ብለን እናስባለን። በአንድ ቀን ያለው ሶስት ቀንም ሊወስድብን ይችላል። ወርክሾፕ ላይ ቁምሳጥንም ይሰራል በካሬ እዚህ ጋር የምናየው የዩቪ ቁምሳጥን ነው። እሱም ኦልሞስት ከዚህ ጋር ተመሳሳይ ነው ከማቱ ኪችን ጋር በካሬ ዋጋቸው ተመሳሳይ ናቸው። እዚህ ጋር አጋጣሚ ስለሌለን ነው እንጂ የዋንዛ ኪችንም የሚያሰሩ አሉ። በተለይ ነጮች የሚከራዩበት ገዝታ ውስጥ ምናምን ያስሩ ሰዎች፣ የዋንዛ ኪችን ምናምን ያስሩ ምንድነው፣ ኖርማል ከእንጨት የሚሰራው ኪችን፣ በዋንዛ የሚሰራው ኪችን ኦልሞስት በካሬ 25 ሺህ ብር ምናምን። በር በሩ ብቻ ነው ዋንዛ የሚደረገው። እንደዛም ሆኖ ካሬው ውድ ነው። በጣም ወደ ናቹራል የተጠጋ ፍላጎት ያለው ሰው ነው። እነሱ የሚወዳቸው ና የሚያዛቸው። ቀደም ስታጫወተኝ መስሪያ ቦታ እንዳላችሁ እዚሁ ነግረኛል። ና ወደዛ እንሂድና እንዴት እንደሚሰራ እኔም የተወሰነ ነገር ልስራ። ስራ ስጠኝ። ሰላም፣ እንዴት ናችሁ? ሰላም ነው ከምርት ፕሮሰሳችን የሚጀምረው ከዲዛይን ነው። ከዲዛይን ካመጣን በኋላ ወደ ወረቀት ላይ እንረስሰዋለን እንተርሰዋለን። በእኛ ቋንቋ ሳጎማ እናወጣለን። እሱን በእንጨት ላይ ተርሰን በዚች ማሽን ደግሞ ቅርጾችን እናወጣና እንደምናያቸው ወንበሮቹን እዛ ጋር የምናያቸውን ወንበሮች የምንገጥምበት ቦታ ነው ማለት ነው። እዚህ ጋር የመጠሚያ ቦታችን እሚጀምረው ከዚህኛው ማሽን ነው ማለት ነው። ዲዛይኑ ከመጣ በኋላ ወይ ደግሞ በዚህኛውም የሚሰነጠቅም ከሆነ ቀጥታ አሁን ይሄኛው ለከርቭ ማሽኑ ነው፣ ለከርቭ ዲዛይኖች ነው። ከርቭ የሆኑ ነገሮች በዚህ ነው ተሰርተው ወደ ምርት የሚገቡት በቀጥታ ሲሆን ግን ተሰንጥቀው ተቆርጠው ነው የሚገጣጠሙት ማለት ነው። ስለዚህ ለእኔ ያዘጋጀህልኝ የትኛው ነው? ይሄ ነው። እስኪ አይተሽ ደግሞ በጣም ጥንቃቄ ያስፈልጋል። ሁሉም እንዳለ ምላጭ ስለሆነ እጅን የማይጎዳ ማሽን የለም። ስለዚህ ለሁሉም በተለይ ከእጅ ጋር የተያያዘ በደንብ ጥንቃቄ ይፈልጋል። ሁሉም ነገር እንዳለ ምላጭ ነው። ምላጭ ደግሞ ያው እንጨት የሚቆርጥ እጅን ካገኘ። ከዚህ ነው የምጀምረው ከርቦች ይወጣሉ። አዎ ከርቦች ይወጣሉ። እዚህ ጋር ከተገጣጠመ በኋላ ወደ ፊኒሺንግ ነው የምንገባው ማለት ነው። የሚታሽበት እዚያ ጋር የተገጣጠሙ ወንበሮች እዚህ ጋር ይመጡና በምንፈልገው በዲዛይኑ መሰረት የሚሞረደው ተሞረደው ይሄ የሚታሰርባቸው ስክሮች ደግሞ በእንጨት የሚቀረቀሩበት እና የሚሞረዱበት ተሞርደው ለእጅ እሽት የሚተላለፉበት ፓርት ነው። እዚህ ጋር እሱ ነው የሚሰራው ማለት ነው። ለምሳሌ በዛ ማሽን የወጣ ሲገጠም የነበረ አንዳንድ ችግር ካለ እዚህ ጋር እነሱ ይሞርዱን አስተካክለው ከእንደገና በእጅ ወደሚታሸው ወደዛ ደግሞ ያስመታሸቱ ምንድነው? ጥቁ እንጨት በጣም በታሸ በታሸ በታሸ ቁጥር ነው ውበቱ ሚወራ። ያም የሆነበት ምክንያት ሲሰነጠቅ ጭራጭራ አለው። እንደምታዩ ይሄ አሁን ያላለቀ ነገር ነው። እዛ ኦፊስ ቢሮ ሾሩም ላይ ካየሽው አንጻር ይኸኛው ሲታይ ይሄ ገና ነው። ደጋግሞ እዚህ ጋር ሲሞረድም የማሽን ቅርጾች አሉበት። ዝግዛ ወጥ ነገሮች አሉ። እነሱ በደንብ በዚህ መጥራት አለባቸው። አንዳንድ ክፍተት የሚፈጠሩ ቦታዎች እና እነሱ ደግሞ በስፖርት ተደፍ ነው ስለሚሰሩ በታሸ በታሸ ቁጥር እንጨት የተሻለ እየሆነ የሚመጣው ማለት ነው። ውበቱ እንጨት ቤቶች ያለውም ከእንጨት ቤት ያለውም አንዱ የፊኒሽንግ ል ፊኒሽንግ በምን መልኩ ያልቃል፣ በጣም አሪፍ ነው። ብዙ ሰራተኞች አሉ። ቀጣይ ይዞ ያለውን እንሂድና እዛ ቁጭ ብለን የቀረውን አውርተን እንለያያለን። እንግዲህ እዛ የሚሰራበት ቦታ አይተን የተመለስ ነው። እንግዲህ እነዚህ ውጤቶች እዛ የሚሰሩት እጆች ናቸው አይደለ? ብዙ ሰራተኞች አሉ። እና ምን ያክል ሰራተኞች አሉ? እዛም ሴቶችም እያየሁኝ ነው። እስከ 25 እስከ ሰላሳ የሚደርሱ ሰራተኞች አሉ። በኮንትራት የሚሰሩ ስላሉ እስከ ሰላሳ ይደርሳሉ። እስከ ሰላሳ ሰራተኞች አሉ። ስለዚህ ለ ሰላሳ ሰው የስራ እድል ፈጥራሃል ማለት ነው። ደስ ይላል። በጣም እኔ በጣም ወድጃቸው አለው በሙሉ ያሉትን እና እንግዲህ አሁን መጪው ሁለት ትልልቅ ባላቶች አሉ ታላቁ ረመዳን እና የፋሲካ ባህል አለና ብዙ ጊዜ ደግሞ አብዛኛውን ኢትዮጵያውያን ለባል ጊዜ ቤታችን እንቀይራለን የሆነ የሆነ ነገሮችና አዳዲስ ነገሮች ማየት እንፈልጋለን እና እንደው ወደዚህ ፈርኒቸር ለመምጣት ያሰበ ሰው የት ያገኛችሁ? ያለነበት ብራንቻችን ፊጋ አካባቢ ነው ያለው። ፊጋ ሸዋተራ ይባላል ልዩ ስሙ። ሁለተኛው ደግሞ አራት ኪሎ ራሳን በሆቴል አጠገብ ነው ያለን። እዛ ቢመጡ ያገኙናል። በስልክ ቁጥር በስልክ ቁጥር 0912699254 እና 0911077239። በጣም ደስ ይላል። ሀገሬ ቢዝነሳችን ይሄንን ይመስል ነበር። ቀጣይ ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም ጊዜ